ኪራ ሌላ ሰራተኛ ቀጠረ። ፅናት ይህንን ስሰማ ማመን አቃታት። በጭራሽ አይሆንም፣ ጸጉሯን አንገትችንም ማዋጣለህ አለችው። እሱ ደግሞ እሷን ለማናደድ ቆንጅዬ የሆነች መሆን አለባት፣ ሳያት ላይኔ የምትገባ አለ ደላላውን። ከዛም እሷ ምን አለችው? ምን አገባሽ ምን አገባሽ አላት። ከዛ እሷም ለምን የሴቶች መናኸሪያ አታደርገው ቤትህም። እውነትም ምን አገባኝ ብላ ሄደች። አይገርምም። ሀና ደግሞ እነሱ ለማስታረቅ የምታደርገው ጥረት ሄጂ ቤቴን አስተካኪ ትላታለች። እሷ ግን ከኪራ ስለማቋርጥ ሰተት ብላ ትሄዳለች። ኪራም ስቀርብሽ፣ ርቀሽ፣ ስጠላሽ እዚህ ተቀምጠሽ ለምን ያላንቺ እንቅልፍ አይወስደኝም አለ። ጠጥቶ መቶ ደወለላት ከቆንጂያ ሰራተኛ ጋር ነኝ አላት በሌሊቱ ራይጭ ጥሪ ሌለ ሄድ አለቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛል። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት ከባለፈው የቀጠለ ፓርቲ ዘመተናል ማለት ነው። እንግዲህ ጽናትና ኪራ አሁንም ጦርነታቸው እንደቀጠለ ነው ማለት ነው። እሱም ምንድን ነው ኪራ እንግዲህ ጽናት ሰተት ብላ እግራ ቤት ሄደች። ግን መጀመሪያ ላይ ሀና ደውላ ባለፈ ያተረማመሳችሁት ቤቴን አስተካኪ ብላታለች፣ ማለት ነው እና እናቷ አያቷን ይዛ ያሳደጓት ቤተሰቦቿን ይዛ ሐኪም ቤት ስለሄደች ሀኒ ወክሽን እኔ ሐኪም ቤት ነው ያለሁት፣ ስለዚህ ቤት ሂጂና ቤቴን አስተካኪልኝ አንቺና ኪራ ያተረማመሳችሁትን አለቻት። ከዛ እሷም እሺ ግን ሃኒ አውቀሽ አይደለም አይደል? ብላ በባሏ አስማለቻት። አውቅ አይደለም ብላ እሷም አለች። ከዛ ሰተት ብላ አህን ቤት ሄደች። አህና ቤት ሄዳ ቤት አጸዳች። እናም ከዛ ሰተት ብላ ኪራ ቤት ገብታ አንዳንድ ልብሶቿን የመያዝ ብላ ሳባ ገባች። ከዛ ናሆሜን አገኘችው። ናሆሜ ደግሞ ጽ መተሻል እንዴ አላት አዎ ልብሶችን ለመውሰድ መጥቻለሁ አለችው። እሺ አረፍ በይ፣ ወደ ውጭ ወጥቼ ልምጣ አለ። ከዛም ቆይ ልብሶች እሺ ብላ ቆይ ልብሶችን ላምጣ አለች። ና ልብሶቿን አቀራረበች ሳሎን። ከዛም ይውይ ቤቱ ደግሞ ምን ይመስላል? መናኸሪያ አድርጎት የለ አጽድታት አያቅም መሰለኝ ብላ ቤቱን አጸዳች። የኪራን ክላሲዳ እያጸዳች እያለ ኪራ መጣ። ፈጣሪ ይኸውልህ፣ ይሄ ልጅ ልብሱን አውጥቶ አውጥቶ እንዴ ብሶበታል እኮ አለች። ከዛም ዝም ብሎ ይመለከታታል። ናሆሜ የመስሏት ነበረ ሲገባ ዘውር ብላ ስላላየችው፣ ይኸውልህ፣ ይህ ልጅ እኮ ጨርሶ አብዷል እንዴ! ልብሱን አውልቆ ጥሎ ጥሎ ቁም ሳጥኑን ባዶን አስቀራው። አይተኛበትም እንዴ በአንዱ ፊቱ አለች። ከዛም አልጋውን አስተካክላ ስጨርስ ዘወር ስትል ኪራ ነው። እንኳን ቁም ሳጥን ይቅርና ቡፌ ብተኛ ምን አገባሽ አላት። ምን አና ለምን አተኛበትም አለችው ናሆሜ። ኪራ ናሆሜ አለች። ከዛም ምን ልትሰሪ መጣሽ ሲላት፣ ምንም ልብሶች ለወስድ ነው አለችው። አንቺ ያስተካከልሽው እንዳውም አያስፈልግም ብሎ ያነጠፈችውን አልጋ አበረቃቀሰው በራስህ ጉዳይ ከፈለክ እንትን ማለት ትችላለ፣ ወደዛ በሰብስ በማቃጠል ትችላለ አለችና ሳሎን ሄዳ ናሆሜን በቃኔ ልሄድ አለችው። ከዛ አትሄጂም አላት። ለምን አለችው። ያበላሽ የማን አስተካክል፣ ያለሽ እቃዎችንም ማንኪያዎችንም አጥበሻል ማን ጠቢያለሽ ክላሴንም አዘጋጅተሻል፣ ማናዘጋጃለሽ፣ ማናጽጃለሽ፣ እንደነበረበት አቆሽሽሽ ነው የምትሄጂው አለ። አረክ ያመሃል እንዴ? እሺ እኔ ምን አገባኝ፣ ወጥ በወጥ አደርግልህ አለው ማንኪያዎችን አለችው። ከዛ ደግሞ ገንዘቤን እንዳታበክኔ አላት። እና ምን ላድርግልህ? አላቅልሽም አላት። እንደነበሩ ብቻ አድርጌ አላት። ናሆሜ እሺ ቻው። ይህ ልጅ አብዳል መሰል ወይ እንትን ንክፈትለት እንዴ አለች። በጣም ሳቁ። ጽናት ጨምረሻል አለ ናሆሜ። ከዛም ልብሶቿን ይዛ ሄደች። በሉ ደህና ዋሉ ብላ ጦር ጦረግበይ አላት። ከዛም ሄደችና ሰኒጋ ሰላም መጣሽ አለቻት። አ መጣው ባክሽ እቤት ሂጄ ነበር አለች እና አሀን ቤት ብቻ ነው ይሄን ሰዓት የቆየውት እንዳትኝ አለች። አረሱስ አደለም ኪራ ቤት ሂጄ በቃ ያስጠላል። ቤቱ ብታይ ትርምስምስ ብሏል። ከዛም አህለች እናደረንች ምን አገባሽ አጸዳሽው አለቻት። አረ እሱ ብቻ መሰለሽ አጸዳጅቼ ቤቴን ለምን አጸዳሽ አቆሽሽ ብሎ ያዘኝ። በቃ በጣም ያስጠላል አለቻት። ልጁ እንደህ ጣል እያደረገው አልበል አለች። በይሁ እንደዛ አህለቻት። ከዛ መልሳ ደግሞ ሀኔ ደወለችላት። ሀኒ እዋክሽን ጽናቴ፣ እኔ ያለሁት ሀኪም ቤት ነው፣ ያሳደጉ ቤተሰቦች የታመው፣ ስለዚህ ሂጂና ቤቴን አስተካከልኝ አለቻት። እርሺ አለች። ከዛም መስኮቱ ክፍት ነው ስትላትም፣ እርሺ ልዝጋልሽ፣ በሩንም ቸክ አድርጌ ልምጥ አለች። ሂዳ ችክ አደረገች። ከዛ ሀኒ ተንኮለኛ ናት። ኤክራም ጋር ደውላ መስኮቱ ክፍት ነው ዝጋለኝ፣ አለችው። ከዛ ጽናትም እሺ ምን ትሰሪያለሽ የሰው ግቢ አላት። ተገናኙ። ሀኒ እኮ እዚህ ልካይ ነው መስኮቱ ክፍት ነው ዝግቢ ላይ ነው አለችው። ከዛ አንቺ ምን ትሰሪያለሽ ሲላትም፣ አንድ የአኒ ቤት ነው የቤታ አይደል አለችው። የሰው ቤት እኮ ነው ሲላትም ዋክ ሀኔ ዝጊ ብላይ ነው አለችው። እኔም አንተ ራሱ ምን ትሰራለህ አለችው። ከዛ ሀና መስኮት ዝጊ ብላይ ነው ዝጋ ብላይ ነው ሲላትም ዋክ ሀና ውቃ ነው፣ መስኮትም ተዘግቷል፣ እኔ ዘግቻዋለሁ፣ ሄድ አለችው። ከዛም እሺ ሊሄድልሽ ብሎ ሄደ። ከዛ ናሆሜ ያገኛት። ናሆሜ ደግሞ እሷ ጽናት ሰተት ብላ ሄደች። ይሄ ያና ቤት እኮ አይደለም ይሄ አላት። ኪራ ዋክ ምንና ነው አውቃለሁ አለችው። ከዛም በጣም ተናገራት። ከዛ እሷም አዝና ወጣች። አይገርምም ኪራና ፅናት እየተዋደዱ ችግር አለባቸው። ከዛም ሰክሮ መቶ ቤቱ ባዶ ነው። አንቺ ተጋድመሽ! እኔማ ሳልተኛ እንቅልፌን አጥቼ ማደር የለብኝም። አብረን እንቅልፋችን እናጣለን በማለት በስልኳ ላይ መደወል ጀመረ። አታነሳም ዘጋችበት። በመጀመሪያው ሳይለንት አደረገች። ቀጥሎ ሲደውል ዘጋችበት። ነገር በሦስተኛው ይጠናል አለ ኪራ። ከዛም እንደዛ እያለ ስልኩ ላይ ደጋግሞ በመደወል በሦስተኛው ተንቅልፏ ተነስታ አነሳችለት አሉ አለችው አንቺ ተጋድመሻል? አላት። ቆይ ምንህ ነው በዚህ በደረቀ ለሊት ያማል እንዴ? አለችው። አንቺ ተኝተሽ እኔ እንቅልፍ አጥቻለሁ፣ በአንቺ ምክንያት ያለ አንቺ እንዴ ልተኛ? አላት እና ታዲያ እኔ ምን አገባኝ? አለችው። ይህን ጊዜ አንቺ ተጋድመሽ እንቅልፍሽን እየለጠጥሽ ነው፣ አላት ሰውዬ? አለችው። ሴትዮ? አላት። እሺ ምንድን ነው የምትፈልገው? ጠበል ይውሰዱህ እንዴ ወይ? አለችው። ከዛም እኔ እዚህ ብቻዬን እየተሰቃየሁ ነው አላት። እና ምን ላደርግ አለችው? ምንም አታደርግም። አንቺ በምወድ ሰዓት ጥለሽኝ ሄድሽ፣ በምጠላሽ ሰዓት ደግሞ ታገሽኝ፣ ግን ለምን እያለ ራሱንም መውቀስ ጀመረ። ከዛ መጨረሻ ላይ በይ ቆንጆዋ ሰራተኛ ጠራችኝ፣ እናም ልሄድ ነው ከእሷ ጋር ቆንጂት መጣሁ ብሎ ስልኩን ዘጋባት። ጽናት ተቃጠለች። እንዴት እንደዚህ ያደርጋል አለች። ግን በፊት ቆንጆ ሰራተኛ ላመጣ ነው ሲላት ታናዳ ነበረ፣ አሁን ደግሞ ይበልጥ። ሰኒ መጣች። እንደዛ እያለች ምን ሆነሽ ነው እንቅልፍ ያልተኛሽ አለቻት። እባክሽ ይሄ ኪራ ደውሎ ነው አለች። ምን ብሎ? እዩልሽ ዘክሮ ደውሎልኛል። ከዛም ቆንጅዬዋ፣ ቆንጅዬዋ ሰራተኛ ጠራችን ከእሷ ጋር ሊሄድ ብሎ ስልኩን ዘጋብኝ፣ አለች እና ኪራ ሲሰክር የሚያደርገውን አያውቀውም አይደል አለቻት። አዎ እየነገርኩሽ አለች። በቃ ከቋ ግንጅዬዋ ጋር ሌላ ችግር ነው ስትላት፣ ውይ እኔማ መሄድ አለብኝ አለች። አረ ተረጋጊ እንዴ በደረቀ ሌሊት ስምንት ሰዓት ተሮቦ ኮ ሆኗል አለቻት። ይሁናት ታዲያ መሄድ አለብኝ ሌላ ነገር አድርጎ ችግር ውስጥ በኋላ የሱን ስህተት ማረሙ መከራ ስለሚሆን አለች ከዛም ሰኒ በፈጠረሽ ውይ ራይድ አንችን የሚያመላልሰውን ጠሪለኝ አለቻት ከዛ እሽ ብላ ራይድ ጠራችላት ኪራ ግን አውቆ ነው ሲቀጥል የኪራ እናደውላ ኪራን አገናኝ ስልክ አያነሳም ብላት ነበር ከዛ በፊት እቤት ሂዳ ስልክ አውረታ አንሳላት ብላ መጣች ይህ ይገርማል። እየተዋደዱ ጦርነት። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ